ቤቱ ገፊ ነው። ብፁዕ አባታችን ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀም እና አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችንም በመስጠት እያየናቸው እንገኛለን የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ። ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ ይህን ከሆን ሚዲያ ቤተሰቦች፣ እንደምናላችሁ እንደምንስቆያችሁ፣ እኔ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛልኝ። የተወዳችሁ ኦርቶዶክሳውያን፣ እኛ አናቅም እንጂ እኛ አባት እንቲክና አስተምሮ ከጀመሩ ቆይተዋል። እውነት እላቸዋለሁ፣ እኛ አናቅም እንጂ እነሱ ከጀመሩ ቆይተዋል። እጅግ እጅግ የሚያሳዝን ነገር ነው። ይህ ብቻ አይደለም። ቅድስት ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገፊም ጭምር እንደሆነች አስረግጠው የተናገሩበት ቪዲዮ ወጥቷል። በዚህ ጉዳይ ደግሞ ብዙ ኦርቶዶክሳውያን እየተቃወሟቸው ነው ያለው እና እንግዲህ ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ለማንኛውም አስደምጣቸዋለኝ ያለውን ነገር ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮን ዲስኪ ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኞው ፍጡር ለፍጡር ቤዛ መሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነ ወጥቶ የማይጠራ ታምሮ የማይከዳ በልቡ ጉሉ በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎተን ከእጀ ኢየሱስ ክርስቶስ እድመዳ ላለ አባኬኝ ባየኑ ጃሉት ኒ እንግዲህ እንደሰማችሁት ነው። አንዱ ስብከት ይህ ስብከት ነው። ይህ ስብከት እየተሰበከ ያለበት ቦታ የቤተክርስቲያን አውደ ምረት ላይ በቅዱሱ ታቦት ፊት ለፊት ቆመው በአውደ ምረት ላይ ነው ይህን ነገር እየሰበኩ ያሉት ማለት ነው። እንግዲህ ይህ ምንፍቅና ከጀመረ ቆይተዋል ማለት ነው። ሌላኛውን ደግሞ ተመልከቱት። ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላቸው ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገዚ ነው ብፁዕ አባታችን፣ ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀምና አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችንም በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነው። እና እኔ እንደው እንደ ሀሳብ ቆም ብለው ነገሮችን ከልህ ወጥተው ከአጉል ፖለቲካ እንደው እንዲህ ስለሆኑ ነው እንደዛ ስለሆኑ ነው ከሚል በዙሪያውት ያሉ የአጃቢዎች ወት ወይም ደግሞ የእርስዎ ተከታዮች ከሚሰሩት ፖለቲካ ይልቅ ቆም ብሎ እንደ አባት ነገሮችን ማየት ጠቃሚ ነው ብዬ አስባለሁኝ። የመጀመሪያው ነገር ቤተክርስቲያን ገፊ እንደሆነች ቤቱ ገፊ ነው በሚል ቃል አጅበው ሲናገሩ ተመልክተናል። ሁለተኛ ጌታ ኢየሱስ ክርስቶስ ብቸኛ የኃጢአታችን ማስተሰሪያ እንደሆነ አዳኛችን እንደሆነ መናገር ወይም ደግሞ ከሱ ውጭ ሌላ አዳኝ እንደሌለ መናገር አደጋ እንዳለውና አስተሳሰባችን ራሱ መለወጥ እንዳለበት ይናገራሉ። የምርም እንደዚህ አይነት አመለካከት ያላቸው ግለሰቦች ካሉ ግለሰቦቹ ቢታረሙ ጥሩ ነው። ኢየሱስ ክርስቶስን እንዲህ ብሎ መናገር ስህተት አድርገው የሚያስቡ ካሉ እያሉ ያሉት ግን እንደ ቤተ ክርስቲያን ነው። ምክንያቱም ቤቱ ገፊ ነው እያሉ ስለሆነ ማለት ነው። እና በጣም ከትልቅ ይቅርታ ጋር ብፁዕ አባታችን ግለሰቡን ለማስደሰት የሄዱበት ርቀት እንደሆነ ይሰማኛል። አንደኛ በአውደ ምህረት ሲሰብኩና በዛ አዳራሽ ሲሰብኩ ልዩነት አየው። ከዚህ በፊት በነበረ ቪዲዮ ላይ እፀ ሕይወት እንደምትባል ሁሉ ሰብከው ነበረ። ታቦት በቆመበት በቤተክርስቲያን አውደ ምህረት በአዳራሹ ስንሰማዎት ደግሞ ማርያም ቤዛ መባሏ ራሱ ጥያቄ ምልክት ውስጥ እንደሚገባበት የሚያሳይ ነገር ተናግረዋል። መባል የለባትም በሚል ድምዳሜ ማለት ነው። በሰጡት መግለጫ ደግሞ በጣም አስቂኝ ነገር ነው ያየነው። አንደኛ እኔ እንደው ስለ ሌላ ነገር ለማውራት ጊዜም የለኝም፣ ስለ ጫማ ስለምናምን ለማውራት ጊዜ የለኝም። ቤዛ ስለሚባለው ትርጉም ማለት ነው ስለ ትልቁ ስለ ኢየሱስ ክርስቶስ ቤዛነት ትንሣኤ መናገር ነበር የፈለግኩት አሉ ታዲያ መዝሙሩን ለምን አነሱት ስለ መቤታችን የተዘመረውን መዝሙር አንስቶ ማርያም ቤዛ አትባልም የሚለውን ነገር ለምን አመጡት ስለዚህ መግለ የ15 ደቂቃ መግለጫ የሚመስል ነገር ተናግረዋል ፍሬ ያላየሁበት ኢየሱስ ቤዛ ነው ብሎ ለመስበክ ማርያም ቤዛ አይደለችም የሚልን ቃል መናገር አስፈላጊ አልነበረም የጌታ ኢየሱስ ክርስቶስ ቤዛነት በማርያም ቤዛ አለመሆን የሚተካከል ነገር አይደለም። ሲጀመርም ትርጉሙ እንደዛ አይደለም። ለኢየሱስ በተሰጠው ትርጉም ነው ድንግል ማርያም ቤዛ የተባለችው የሚል ምንም አይነት ትርጉም ሰተን አናውቅም። ቤተክርስቲያን እንዲህ አይነት ነገር ስታስተምር አልሰማንም። እነዚያ አስመስለው ለተናገሩት ነው ስህተት ነው የተባለው፣ እና እሱን ከማረም ይልቅ ዝም ማስቢያ በሚመስል መልኩ ለራሱ ለኢየሱስም ቤዛ ሆነች ብለው ተናግረው የጠበቅነውን ነገር ሳናገኝ አልፏል። አላማ ያለው ይመስላል። የዛሬውን ፕሮግራም ወይም የዛሬውን የአባቶች ስብሰባ ጫን ያለ እንዳይሆን የሚመስል ነገር ለማድረግ ማለት ነው። እና በጣም የሚያሳዝን ነገር ነው። እኔ ቆም ብሎ ማሰብ እንደ አባት ያስፈልጋል። እኛም እንደ ልጅ ሀሳባችንን ስናጋራ ሌላ የፖለቲካ መልክ ከመስጠት ጦርነት ለመቀስቀስ የሚመሳስሉ ነገሮችን ከመናገር ቆጠብ ባለመልኩ ቆም ብሎ ቤተክርስቲያንን ማሰብ ተገቢ ነው እላለው። ፍኖተ ጽድቅ ላይ ግን አሁንም በደንብ ማጣራት በደንብ ነገሮችን ማየት ያስፈልጋል። ብፁዓን አባቶቻችን ሀብት ረጋፊ ነው። የትኛውም ሚዲያችን በብዙ ቢሊዮን ቢደገፍ እንኳን ምዕመናንን ከስር ከስር የሚሰልብ ማህበር ከሆነ አላስፈላጊ ነው። ሚዲያ አሳድሶ ምዕመናንን የሚሰልቀን ከሆነ ትምህርታችንን የሚበርስ ከሆነ ሚዲያውን ሊወስደው ይችላል። ድጋፉ ቀርቶ ከነ ሊወስደው ይችላል። ትምህርታችን ግን አይነኬ መሆን ስላለበት ማህበሩ በጥንቃቄ ቢታይላለው። ስለ ፍኖተ ጽድቅ ነው ያወራሁት። ሰላም ክርስቶስ ይብዛላችሁ። ኦኬ፣ እንደሰማችሁት ነው። ይህን ሁለተኛውን ወንድማችን ምላሹን በደንብ አድርጎ አስቀምጦታል። እግዚአብሔር ክብር ላይ ማለት ወደለኝ እንግዲህ በሊቀ ጳጳስ ደረጃ ያሉ አባት ቅድስት ቤተ ክርስቲያን ገፊ እንደሆነች ወጥተው በስብከት ላይ መናገር ማለት ምን ማለት እንደሆነ አስቡት። ይሄ ትልቅ የሆነ አጀንዳ ያላቸው ነው የሚመስለኝ፣ በራሴ በኩል ማለት ነው። ሁላችሁም አደንግጡ። ድንግል ማርያም ያላንቤዛ ናጥያላችሁ ጻፉልኝ ባይ ምንፍቅና በዘር አይሸፈንም። ዘር ውስጥ ቁጭ ብሎ አንድስ ውስጥ ቁጭ ብሎ ምንፍቅና መዝራት አይቻልም። እኛ የቁምንለት ለዘራችን ሳይሆን ለሃይማኖታችን፣ አንዳንድ አንድ ኦርቶዶክስ አብያ ነው። ዘሩ ይሄ ስለሆነ ነው ዘሩ ይሄ ስለ ነው እያላችሁ ታወራላችሁ። እናንተ በመጀመሪያም ኦርቶዶክስ አይደላችሁ ማለት ነው፣ ምንፍቅናውን ተፈልጉታላችሁ። ምንፍቅና እየተዘራ ለመናፍቅ ካደላችሁ እናንተ ኦርቶዶክስ አይደላችሁ፣ ትፈልጉታላችሁ ማለት ነው ምንፍቅናውን። ማናፊቅ ምን ግዜ ነው? ኦኬ፣ ወንድማችንን እንደሰማችሁት ነው። ምንፍቅና በዘር አይሸፈንም እውነት ነው። እግዚአብሔር አክብርልኝ። እንደዚህ ያሉ ወጣቶችን እግዚአብሔር ያብዛልን ማለት እወዳለሁ። ለምን የእናቴ ልጅ ወይም ወንድሜ አይሆንም። በሃይማኖታችን በእምነታችን ድርድር አናቅም። ቤዛዊት ዓለም ትባላለች። ቤዛዊት ዓለም የምትባለው በዚህ ነው። ያከሱ ያነሳውን ሥጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛው የዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስነው ሁሉ ሕሙማንን በመፈወስ ስንቱን ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲት አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲት አምላክ ቤዛዊት ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል ቤዛዊት ዓለም እያሉ አሁን ቅዱስ ያሬድ በዝማሬው መዋሲት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጥር፣ ማርያም ዘወርቅ ጠረጴዛ፣ ይኩነን ነቤዛ፣ ንግደትኪ ቁስቋ ምምሎዛ። ይሄ ዝማሬ ነው ቅዱስ ያሬድ እንግዲህ። ይኩነን ነቤዛ ንግደትኪ ማለት ጉዞሽ ወደ ግብጽ የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የተደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብ ውጪ ብሎ ሰምቶ፣ በእሳት አንደበት በዚህ በውሸታም በኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላይክት አንደበት ሰምቶ ሲያመሰግኗት መላይክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላይክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲት አምላክ ማርያም ቤዛዊተ ዓለም ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት ስደትሽ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው። ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደ ለእኛ ቤዛ ይሁነን። የቀርሜሎስ ተራራ ነው ያለሁት እንግዲህ። ነቢዩ ኤልያስ የኖረበትና ብዙ ታምራት የሰራበት ቦታ ነው። በተለይ ከበዓል ነቢያት ጋር መሥዋዕት አቅርቡ ብሏቸው እሳት ከሰማይ ወርዶ እንዲበላ ጠይቁ ብሏቸው እነሱን ያዋርደበትና እሱ ግን እሳት ከሰማይ አውርዶ መሰዊያው ሳይቀር የተቃጠለበት ቦታ ነው ይሄ ቦታ። ስለ ኤልያስ ሳስብ አንድ በጣም ይገርመኝ ነገር አለ። ኤልያስ ወደ ሰማይ ከማድረጉ በፊት አልለይህም ብሎት ሲከተለው የነበረው ኤልሳዕን ይዞ ወደ ዮርዳኖስ ወንዝ ደረሰ። ዮርዳኖስ ወንዝ ሲደርስ ባህሩን በመጎናጸፊያው ከፈለውና ሁለቱም ተሻገሩ። ከተሻገሩ በኋላ ባህሩ ወደ ቦታው ተመለሰ። ከዚህ በኋላ ለነቢዩ ኤልሳ ወይም ለደቀ መዝሙሩ ኤልያስ ምን አለው? ከአንተ ከመለየቴ በፊት እንዲሆንልህ የምትፈልገው ነገር ካለ ጠይቀኝ አለው። በአንተ ላይ ያደረው የእግዚአብሔር መንፈስ በእኔ ላይ እጥፍ ድርብ ሆኖ ይደርብኝ አለው። በጣም አስቸጋሪ ነገር ነው የለመንከው፣ ግን ባየህ ጊዜ እኔ ሳርግ ሲሆን፣ ባየህ ጊዜ ይሆንልሃል አለው። በነገራችን ላይ አሁን በዚህ ዘመን ቢሆን ያንተ መንፈስ እጥፊውን ብሎ መምህሩ ለመምህሩ ሲጠይቅ መምህሩ ይናደዳል። ምን ከእኔ መብለጥ ነው የምትፈልገው ሊል ይችላል። ኤልያስ ግን ይሆንልሃል አለው። እንዳለውም ኤልያስ ሲያርቅ ኤልሳ እየሮጠ ተከተለው፣ ከመጎናጸፊያው ወረወረለት። ከዚህ በኋላ ኤልያስ መንፈሱ በኤልሳ ላይ እጥፍ ሆኖ እንዳደረ በምንድን ነው የምናውቀው? ብዙ ጊዜ የሚነገረው ያስነሱት ሙት ቁጥር ነው። ያኛው በአንድ አስነስቶ ነበር። ኤልሳ ግን ከሞተ በኋላ ጭምር ሁለተኛ ሙት አስነስቷል። ግን አንድ እዚሁ ታሪክ ላይ ያለ አንድ እውነት አለ። ኤልሳ ከኤልያስ መንፈስ ከወረደለት ወይም መጎናጸፊያውን ከተቀበለ በኋላ በዮርዳኖስ ወንዝ ሲመለስ፣ ዮርዳኖስ ወንዝ ሞልቶ ነው የጠበቀው። ቅድም በኤልያስ ጸሎትና በመጎናጸፊያው የተከፈለው ባህር አሁን ገጥሞ ነው የጠበቀው። ስለዚህ ምን አለ የኤልያስ አምላክ ወዴት ነው ብሎ የኤልያስን መጎናጸፊያ መጥቶ ኤልሳ ተሻገረ። ይህ ብቻ የኤልያስ መንፈስ በኤልሳ ላይ እጥፍ መሆኑን ያሳያል። እንዴት ካላችሁ ኤልያስ ወደ ሰማይ ከማረጉ በፊት ለመጨረሻ ጊዜ ያደረገው ተአምር የዮርዳኖስን ባህር መክፈል ነበረ፣ ወንዝ መክፈል ነበረ። ኤልሳ ደግሞ ኤልያስ ካረገ በኋላ ለመጀመሪያ ጊዜ ያደረገው ተአምር ባህሩን መክፈል ነው። የኤልያስ የመጨረሻ ተአምር የኤልሳ የመጀመሪያ ተአምሮ ሆነ ማለት ነው። ይህ ማለት ምን ማለት ነው? የኤልያስ መጨረሻ የኤልሳ መጀመሪያ ሆነ ማለት ነው። እጥፍ ድርም ማለት ይሄ ነው። ይህ በተለይ ለጀነሬሽናል እንትን በጣም ኢንስፓየር የሚያደርግ ነው። ከኛ የበለጡ ከኛ የተሻሉ ሰዎች አሉ። በጣም የምንመኘው ቦታ ላይ ያሉ ሰዎች አሉ እና ተስፋ እንቆርጣለን አንዳንዴ እነሱ የደረሱበት ላይ አንደርስም እንላለን። እነሱ የሚያውቁትና አናውቅም እንላለን። ሜንተርሺፕ ካመንንና ሰዎችን በትክክል ካከበር ናቸው የእነሱ መጨረሻ የኛ መጀመሪያ ይሆናል። ስለዚህ በተለይ የሆነ ሰው በልጦ ስታይ፣ በጣም ተሳክቶለት ስታይ፣ ትልቅ ደረጃ ላይ ደርሶ ከፍ ብሎ ሲያደርግ ስታየው ተስፋ እንዳትቆርጥ። እሱ አሁን ያለበት ስታተስ ላንተ መነሻ ሊሆን ይችላል። አሁን ያለህበት እሱ የደረሰበት ጉዳይ ማለት ላንተ መነሻ ነው። አሁን እሱ ያለውን እውቀት በደንብ ከሰማኸው፣ እሱ የመጨረሻ የደረሰበት እውቀት ለአንተ የመጀመሪያ እውቀት ነው። ስለዚህ ብዙ ርቀት ልትሄድ ትችላለህ ማለት ነው። ከዚህ በላይ የሚያጽናና የሚያበረታ ነገር ያለ አይመስለኝም። ለአባታችን ቃለ ሕይወት ያሰማልን። ለመምህራችን መምህር ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። አሁን የምናየው በኦርቶዶክስ ማሊያ ለፕሮቴስታንት የምትጫወት ልጅ አለች። ነገረ ስሯን ሙሉ በሙሉ ሚኮ አጋልጦልናል። ወደ ሶስዳችኋለሁ። አሁን አራይን፣ ይህን ጉድ ተመልከቱ። ኦርቶዶክሲያን ጭምር ማርያምን እየከዷ ነው። ተመልከቱ፣ ተመልከቱ። ትበታለሁ፣ ኦርቶዶክስ ነኝ። መጽሐፍ ቅዱስ ላይ ያለችውን የጌታን እናት ድንግል ማርያምን እወዳታለሁ ያለም ቤዛ ግን ኢየሱስ ክርስቶስ ብቻ ነው። ኧረ ጨረሽ ደግሞ በዚህ መጣችሁ። ለዚህ ነው እኔ ኦርቶዶክስን መወዳት፣ ሁሉም በመጽሐፍ ቅዱስ ያውን ኦርቶዶክስ ማሸነፍ የሚወዱት በማስመሰል እና በውሸት ነው። እቺን ተመልከቷል ተመልከቱ። እቺ ጴንጤ ነች። እኔ ኦርቶዶክስ ነኝ ብላ ጀመረች። ተመልከቱ፣ በውሸት ምን አይነት አስመሳይ ወሮ በላ እንዳለ እዚህ ጋር። ግን ኦርቶዶክስን ማሸነፍ አይቻልም። የዓለም ቤዛ አንዱ ለሌላው ተላልፎ የተሰጠ በደሞ ቤዛነት ዓለምን ሁሉ የዋጀ ክርስቶስ ነው። የድንግል ማርያም ቤዛነት ግን ምክንያት ሆናለች ለዓለም መዳን ምትክ ሆናለች። የሔዋን ምትክ ሆነች እንጂ የክርስቶስን ቤዛነት አትወስድም። ማርያም ግን ቤዛዊተ ዓለም ነች። እንደውም ማለት ነው ጥር 21 አስተርዮ ማርያምን፣ ግንቦት አንድ ልደታን እንዲሁም ደግሞ ነሐሴ 16 ኪዳነ ምሕረትን ካላንደርን ይዘጋልን ነው የሚፈልገው። በቃ እነዚህን ቀናቶች ካላንደር ይዝጋልን። እመብርሃን ቤዛዊተ ዓለም ለእኛ ምን እንደሆነች ብዙዎች አልተረዱ። ማንን እንደወለደችልን ብዙዎች አልገባቸው። ድንግል ማርያም ለኦርቶዶክሳውያን ምን ማለት እንደሆነች ብዙዎች አልገባ። ለዛ ነው ፍቅሯን አልቀመሱ። የወለደችውን አያውቁትም? ንጽሕናዋን ቅድስናዋን አልተረዱትም እና እንደውም ለመንግስት እንደ ጥያቄ ማቅረብ ፈልገው በትህትና እነዚህ ሶስት በዓመት ሶስት ቀኖች ተጨማሪ እንዲዘጋል ስል በትህትና ጠይቃለን። ኦኬ እስከዚህ ሰዓት ድረስ የምንተቸውን እየተችን መልካም የሆነውን መልካም ነው እያልን አብረን ቆይተናል። አሁን የማሳያችሁ ብፁዕ አባታችን እንጀራ እየጋገሩ እጅግ በሚደነቅ መልኩ አሳይተውናል። እውነት ላቸዋለኝ። ይህን ብዙዎቻችን እንማርበታለን። በምን አይነት መልኩ እናቶቻችን ማገዝ እንዳለብን፣ ምንም ክህነትም ስልጣንም የሚጠይቅ ነገር አይደለም። ከእናቶቻችን ግን ቆመን ቤት ያለውን ነገር ማገዝ እንዳለብን እያሳዩን ያሉት ብፁዕ አባታችን እና እስኪ ተመልከቱ ከዚህ ቪዲዮ ምንድነው የምትማሩት? የራሳችሁን ኮመንት አስቀምጡልኝ።

መም ወፍትነ በስም ሶስት ሲሆን እንዲሁም በአካል ፍጥረትን በመፍጠር በአምላክነት